በዚህ ግምገማ ሰፋ ያሉ ጉዳዮችን ተመልክተናል። እንደ ሀገር የማክሮ ሪፖርት ምን እንደሚመስል ለማየት ችለናል። ከገቢ ከወጪ ምርቶች ከሀገር ውስጥ ምርት እና አጠቃላይ ኢኮኖሚ በተመለከተ ማክሮ ሪፖርት አዳምጠናል። በእሱ ላይ የታዩ ዋና ዋና የውጤት ዝርዝሮችን እንዲሁም ጋፖችን ለማየት ችለናል። ከዛ ደግሞ የዘርፍ እያንዳንዱ ዘርፍ በዘጠኝ ወራት ውስጥ የፈጸማቸውን ዋና ዋና የውጤቶች እንደዚሁ ሪፖርት አድርገናል። እኛ የኢኖቬሽንና ቴክኖሎጂ ሚኒስቴር እንግዲህ ዋና ዋና ተልእኮች አሉት። ከእነዚህ ተልኮዎች ውስጥ አንዱ የዲጂታላይዜሽን ማስፋፋት፣ መሰረተ ልማቶች እንዲስፋፉ ማድረግ፣ አጠቃላይ የዘመነ የአሰራር ስርዓትን መዘርጋት ከስራ ፈጠራም ከኢኖቬሽን ጋር በተያያዘ ቴክኖሎጂ ማስፋፋት ይህን ይህን እንዲሰራ በተሰጠው ማንዴት መሰረት ከግሉም ዘርፍ ጋር በመተባበር ከመንግስት አካላትም ጋር ከውጭ አካላትም ጋር ትብብር በማድረግ ሰፊ ስራዎችን ስንሰራ ቆይተናል። እንግዲህ እንደ ሀገር አሁን ላይ ያለንበት የአጠቃላይ የዲጂታል ኢኮሲስተሙ ጥሩ እድገት እያሳየ የመጣ መሆኑ ይታወቃል። የገንዘብ ዝውውርን ካየን የዲጂታል ፔመንት ስርዓት በሰፊው ተግባራዊ ሆኖ በተለይ በቴሌ ብር እና ሌሎች እነ ሲቢኢ ብር እና ሌሎች ፕላትፎርሞችን በመጠቀም አጠቃላይ ሰፊ የሆነ የኢኮኖሚ እንቅስቃሴ ይካሄድበታል። ይሄን እንግዲህ ያለፉት ስምንት ዘጠኝ ወራት ሪፖርት ስናይ ከስምንት መቶ ቢሊዮን ብር አካባቢ ኒርሊ ገንዘብ በዲጂታል ፔይመንት መዘዋወር ችለዋልና ይሄ ትልቅ ምርታ ነው። እንግዲህ አንዱ የሪፎርም ውጤት ይሄ ነው። ገንዘብ ፕሪንት ለማድረግ ራሱን ሰፊ ወጪ ይጠይቅ ነበር እንደ ሀገር ብዙ ወጪ ይዳረገን ነበርና የዲጂታል ስርዓትን በመዘርጋት ይህንን መከላከል ማስቀረት ተችሏል። ሌላው የኢንፍራስትራክቸር ዝርጋታ ነው። ሁለቱ ኦፕሬተሮች አሉ እንደሚታወቀው ኢትዮ ቴሌኮምና ሳፋሪኮም በእነሱ በኩል ሰፊ የኢንፍራስትራክቸር ስራዎች እየተሰሩ ነው። የኮኔክቲቪቲ ዝርጋታ በስፋት እየተሰራ ነው ያለው እና የኢንተርኔት ፔኔትሬሽኑም የሞባይል ተጠቃሚ ማህበረሰቡ ቁጥር እያደገ ነው ያለው። ይሄ አጠቃላይ በዲጂታል ኢኮኖሚ ስርአት ውስጥ ራሱን የቻለ ሰፊ ሚና እየተጫወተ ያለ መሆኑ ይታወቃል። ሌላው እንግዲህ የዲጂታል አይዲ ፋይዳ የፋይዳ ፕሮጀክት 14 ሚሊዮን ኢትዮጵያኖች እስካሁን ድረስ በፋይዳ ምዝገባ አካሂደዋል። የፋይዳ ፕሮጀክት ውስጥ ይሄ ሰፍቶ የሚቀጥል ስራ ነው። እንግዲህ እስከ ዛሬ የደረስንበት ከቅዳችን አንጻር ጥሩ የሚባል ነው። ይሄ ተጠናክሮ የሚቀጥል ስራ ይሆናል። ይሄ አለ። ሌላው የሰው ሀብት ልማት ነው። የአምስት ሚሊዮን ኢትዮ ኮደርስ ኢኒሽቲቭ እንደሚታወቀው ባለፈው አመት ሐምሌ ላይ ኢኒሽቲቭ ከደረገ በኋላ እስካሁን ወደ 68 ሺህ ኢትዮጵያ ኖች በዚህ ስርዓት ውስጥ ገብተው ተመዝግበው ስልጠና እየወሰዱ መሆናቸውን ሪፖርታችን ያመለክታል። ከዚህ ውስጥ ወደ ሁለት መቶ ሰባ ሺህ ኢትዮጵያኖች ኦልሬዲ ባለም አቀፍ ሰርቲፊኬሽን ሰርቲፋይድ መሆን ችለዋል። ይሄ ትልቅ እድል ነው። አጠቃላይ የዲጂታል ኢኮኖሚ ግንባታ እውን እናደርጋለን ሲባል የሰው ሀብት ልማትም አንዱ ቁልፍ ጉዳይ እንደመሆኑ እዚህ ላይ የተደረገ ሰፊ ስራ ነው። ብዙ ይቀረናል። በእርግጥ የሶስት አመት ፕሮግራም ነው በሶስት አመት ውስጥ ከአምስት ሚሊዮን እስከ ሰባት ሚሊዮን ኢትዮጵያውያኖችን በዚህ ስርዓት ውስጥ ማስገባት፣ ማሰልጠን፣ ማብቃት እንደ ግብ የተቀመጠ ነው። ሰው የገመገምን ይሄንን ከክልሎችም ጋር እየሰራን እንቀጥላለን ማለት ነው እና በርካታ ስራዎች አሉ። በቴክኖሎጂ በስታርታፕ በስራ ፈጠራ በሀብት ፈጠራ እንደዚሁ በቴክኖሎጂ ልማትና ሽግግር ሰፊ ስራዎችን እየሰራን እንገኛለን። ከዚህ አንጻር እንግዲህ እነዚህን ስራዎች ለማፋጠን ለማቀላጠፍ የፖሊሲ እና የስትራቴጂ ማዕቀፎችን መቅረጽ ማጸደቅና ተግባራዊ ማድረግም እንደዚሁ የሚጠበቅ የኛ ተጠባቂ ስራ እንደመሆኑ መጠን፣ በዚህ ረገድ አዳዲስ ስትራቴጂዎችን ሀገራዊ ስትራቴጂዎችን ኢንሼት እያደረግ እንገኛለን። እነሱ ጸድቀው ቀጣይ ተግባራዊ ሲሆኑ አጠቃላይ ኢኮሲስተም ውስጥ የበለጠ ውጤት ማምጣት የምንችልበት ሁኔታ ይፈጠራል ብለን እንጠብቃለን።